ሰላም ሰላም ውድና የተከበራችሁ ውድ የመንተዋ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? ዛሬ ጠብቼ ጠብቼ ጠብቼ ጠብቼ መጣሁላችሁ ማለት ነው። እግዚአብሔር ይመስገን በጣም ደህና ነኝ። ከቤተሰቦቼ ጋራ ጭምር ከራሴ ጋር ጭምር እግዚአብሔር ይመስገን በጣም ሰላም ነኝ ማለት ነው። ኢትዮጵያ ሲሄድ ቪዲዮ ለመስራት የቪዲዮ በጣም ብዙ አይነት ግግቶች ነበሩ ማለት ነው። ግን አልሆነም፣ የኢትዮጵያ ምንም አይነት ነገር አልተሳካልኝም ማለት ነው እና ተመልሼ አረብ ሀገር መጣሁኝ። እንደዚህም ደግሞ ባለፉ የሆነ ቪዲዮ ሰርቼ ላለው ነገር ብታወዴን ምናምን ያላችሁ ብዙ ልጆች አላችሁ። በውስጥ ማለት ነው ኢትዮጵያ እንዴት ናት ምናምን። ተመስገን ማለት ነው። በጣም ከባድ ይመስለኛል። ለራሴ ብቻ ሊሆን ይችላል። በይዘዌ ሌላ ሰዎች እየኖሩበት ነው፣ በፈለጉት መንገድ ማለት ነው። ለእኔ በጣም ከባድ ነበረ። ያሳለፍኳቸው ጊዜ ሰዓት፣ ሰከንድ ራሱ አሌድ ያለበት ታይም ነበረኝ ወይም ከአረብ ሀገር ስትሄዱ ዋነኛ ጉዳይ ምንድን እንደሆነ ታውቃላችሁ። እስከ ዛሬ ድረስ ለእኔ ራሱ ያልገባኝ ነገር ማለት ነው። ከአረብ ሀገር ሄዳችሁ ከእናት አባት ጋር መኖር፣ ወንድሞቻችሁ ቤት መኖር፣ እህቶቻችሁ ቤት መኖር ህልም በሉት ህልም። እነሱ ውጪ ወይም ኑሪ ቢሉም እንኳን እነሱ ምንም ባይሉ እንኳ ጭንቁ ራሱ ከባድ ነው። ጭንቀት ነው ማለት ነው። እና ከአረብ ሀገር እናት አባቴ ቤት እቆያለሁ ብላችሁ የምትሄዱት እንደ ኑሮ ውድነቱን መኖሩ ምኑን፣ እሱ ሌላ ርዕስ ነው ማለት ነው። ግን የራሳችሁ ቤት ከሌለ ተከራይታችሁ ራሱን መኖር የማትችሉ ከሆነ ከአረብ ሀገር አትሄዱ ብዬ ነው መመክራችሁ ማለት ነው። ወይ ወንድሞቻችሁ ቤት ወይ እህቶቻችሁ ቤት ወይ እናቶቹ ቤት የተወሰነ ጊዜ ማሳለፍ ራሱ በጣም ከባድ ነው። እነሱ ባይናገሩ እንኳን ለምዳችሁት ለምዳችሁታላ እንደፈለጋችሁት መሆን ምናምን ለምዳችኋል። እዛ ደግሞ በቃ እነሱ እነሱ ምንም ባይናገሩ ራሱ ጭንቀት ሊያፈነዳችሁ ነው የሚመጣ ማለት ነው። ምን ይሉኛሉ ትላላችሁ። ብቻ እነሱ ያላሰቡትን ሁሉንም ታስባላችሁ። እናት አባት ቤት ብትኖሩ እንኳን በጣም ከባድ ነው። የሆነች ቦታ ሄዳችሁ ብትመጡ በቃ ከአረብ ሀገር የመጠችው ሴት ወይ ጣጣችን ወይ መከራችን፣ ምን አይነት ቀን ነው? አረብ ሀገር የተከፈተ ነው ያልኩት ማለት ነው። እና ለሁላችንም እግዚአብሔር ይርዳን። እና እዚህ ጋ ክርፍቶ ነው ምናምን ምንድን ነው የሚባለው? ይሄ ቦታ ትንሽ ብዙ ጊዜም አይደለም ስመለስ ትንሽ ሰዓት ልዝናና ብዬ መጥቼ ነበረ። ፎቶ ተነሳው ምናምን ያው እኛ ጋር በደንብ ተዝናንተናል። በእርግጥ እዚህ አዲስ አበባ ለብዙ ምንትን አላልኩኝም ማለት ነው እና ካየሁት ነገር ትንሽ ላሳያችሁ ብዬ ነው። አዲስ አበባ ማለት ወይም ሸገር ሸገር ማለት ማለት ነው አንድ ዱባይ ሆናለች። ከዱባይ እንኳን ልትበልጥ ነው የሰው አንድነት ፍቅር ቢኖር ማለት ነው። የዱባይን ሶስት ጥፍ ልታመጣ ነው። በጣም ነው የሚያምረው ማለት ነው። ከልክ በላይ መንገዱ ታምት በጣም የሚያምረው ማለት ነው ረፍታ ምንም እንትን የለኝም ማለት ነው። እና እዚህ ጋም እንትን ነበረ የባህል ዝግጅት ሄደን ነው። እና ሌላ ጊዜ ነግራችኋለሁ። ሙሉ በራሴ ቪዲዮ እየሰራው ድምፅ እንደዚህ አስገብቼ ምናምን ሳይሆን ቪዲዮ ሰራላችኋለሁ ማለት ነው። ብቻ ተመስገን ፈጣሪ። ኑሮ ውድነት ቢኖርም ምን ቢኖርም ፈጣሪ ነው የሚያኖራቸው። ቢሆንም ግን ከአረብ አገር የሄድን ሰዎች በጣም ብዙ ነገሮች አሉት ማለት ነው። ስለዚህ እንዴት ብዬ እንደምነግራችሁ አላውቅም። ብቻ በቀጣይ በሌላ ቪዲዮ እመጣላችኋለሁ። ይሄ ቦታ ምንድን ነው ልትሉ ትችላላችሁ። ይሄ የበዓል ዝግጅት ነበረ፣ እዛ ሄደን ነበረን በእርግጥ ቦታው ላይም ብንኖርም እንትን ላይ ልንገኝ አልቻለንም፣ ማለት ነው። የበዓል ጨዋታ እየጨፈሩ ነው። ምንም አይነት ነገር የለም። እና የሆነ ነገር የሆነ ነገር አለደለ የባህል የአንድ ብሄር ምናምን የሆነ እንትኖች ያሉ እንትን እያሉ ነው፣ እየጨፈሩ ነው። እና እንደዛ ነሆን፣ አዲስ ነገር ምንም የለም። እኛም ለመጨፈር እየሞከርን ነበር አልተሳካልንም። ያው ጭፈራ አይፈቀድም። እነዛ እኛ ደግሞ ቁጭ ብለን የራሳችን ሀሳብ እያወራን ነበር ነበረ እንጂ ፈረሳ ይባላል። ይሄ ይህ በዛቤ ኮሎኔም ኮሎኔ ነው ምናምን የሚባለው ሀውልት ነው። እና በጣም ደስ የሚል ቀን ይህን ነበረ ያሳለፍ ነው። ሁለት ብሔሮች አንድ ላይ ሆነው ነው ማለት ነው። ከምባታና አድያ የአድያ እንትን እየተጫወቱ ነበረ። ሲቀጥል ደግሞ ሌላ ጊዜ በቪዲዮ መጥቼ እሰራላችኋለሁ ቪዲዮ እሰራላችኋለሁ። ሺ ለየትኛው ነገር ኢትዮጵያ አሪፍ ነበረ። ተመስገን በህይወት መልሳኛለች። ሌላ ጊዜ ሙሉ ቪዲዮ እሰራለሁ ብዬ ነው ተስፋ ማድርጎ ለማንኛውም ለቻናሌ አዲስ የሆናችሁ ሰዎች ካላችሁ አረሼር አድርጎ ሰብስክራይብ ማድርጎ፣ አመሰግናለሁ። ባይ ባይ